ተማሪዎች የሀገራቸውን ባህል፣ ትውፊት፣ ቅርስ እንዲሁም የቱሪስት መስህቦች እንዲያውቁ ታልሞ የተቋቋመ ክበብ ነው ሀገርህን እወቅ። ከመደበኛው ትምህርት ጎን ለጎን ተማሪዎች ሀገራቸውን እንዲያውቁ አበርክቶ ከፍ ያለ ነው። ከነዚህም የፈጠራ ችሎታዎችን ለማዳበር እንዲሁም የተለያዩ ቋንቋዎችን ለመማር እንደጠቀማቸው ነግረውናል። በዚህ ክበብ ውስጥ የተለያዩ ሀገራችንን፣ ባህላችንን፣ ቋንቋ ምናም የተባሉ ሀገራችን ያላትን ነገሮችን እንድናቅ የምናደርጋቸው የተለያዩ ስራዎች አሉ። በውስጣቸውም ደግሞ የተለያዩ የስነ ጥበብ የድራማ ምናምን ስራዎችን በውስጡ አካቶ ይገኛል ማለት ነው። እኔ እንደማምነው ያለን ነገር ለማሳደግም ሆነ ጥሩ ደረጃ ላይ ለማድረስ ምንድን ነው ያለን ነገር የሚለውን ቀድመ ማወቅ አለብኝ። ለዛ ደግሞ በጣም ትልቅ የሆነ ቤት ሰጥቶናል ብዬ አስባለሁ። እኛ ላይ ቋንቋችን ምንድን ነው፣ በምን መልኩ ልናሳድገው እንችላለን፣ ምምንም በውስጡ ያካታ የሚሉትን ነገሮች በደንብ ልናውቃቸው ችለናል። እኝህን ደግሞ በምን መልኩ እናጎለብታቸዋለን ብለን በምናይበት ጊዜ የተለያዩ ዘርፎችና የተለያዩ ስራዎች ተሰጥቶን ላይክ ጆርናሊዝም አለ በውስጡ ስነ ግጥም አለ፣ ውዝዋዜ፣ ድራማዎች፣ ኮሜዲ ምናምናምን አለ። እኚህን ነገሮች በውስጡ አካቶ ሞር ያለን ነገር ደግሞ እንድናጎለብቻቸው ክበብ ውስጥ እጅግ ዘርፈ ብዙ ስራዎች ይከናወናሉ። እንዲሁም በዚህ ክበብ ውስጥ እንደሁም አንድን በሀገራችንም በማስተዋወቅ ዘርፍ ስንል እንደዚህ ስንል አሁን ባህላችንን ወጋችንን እንዲሁም በኪነ ጥበብ ዘርፍ ውስጥም እጅግ በጣም ያግዘናልም። በዚህ ትምህርት ቤት ውስጥ እንግዲህ እጅግ በጣም ሰፊ ነው። የተለያዩ ብሔር ብሔረሰቦች እንትኖች እዚህ መጥተው ይማራሉ። እናም በዚህም በተለያዩ ቋንቋዎች እንኳን ይህንን እንትን እናካሄዳለን፣ ቋንቋዎችም አሉ። እንዲሁም በዚህ እንትን ላይ ሀገራችንን እናስታውቃለን። በቋንቋዎቻችን፣ በባህሎቻችን፣ በዘፈኖች አሉ እንዲሁም በድራሞች የምናስተዋውቅ ይሆናል። ሀገራችን ስናውቅ ብዙ ነገር ነው የምናውቀው። ሀገራችን ብዙ ቅርጾች አሏት። ብዙ ማወቅ ያለብን በዚህ እድሜያችን ብዙ ነገር ካወቅን ይጠቅመናል። እኛ ከታላላቆቻችን ያወቅ ነው። እኛ ደግሞ ለታናናሾቻችን እናሳልፋለን። ለዛ ሀገራችንን ስናውቀው ራሳችንን ራሱ ቁም ብለን ማየት እንችላለን ማለት ነው። ሀገር እንወቅ ክበብ እኛ ትምህርት ቤት ከተጀመረ ትንሽ ቆየት ብሏል። በሱም በጣም ብዙ ነገር አውቀናል። ባህላችንን፣ የተለያዩ ባህሎችን እንድናውቅ ረድቶሆናል። ከሱም መካከል የተለያዩ ቅርጻ ቅርጾች፣ የተለያዩ አመጋገቦችን ምናምን እንድናይ ረድቶሆናል ማለት ነው። ለምሳሌ አሁን ብዙ ቋንቋ የሚያወሩት ተማሪዎች አሉ። ከሰባት በላይ የሚያወሩት እንደዛ አሉ። እነሱ አሁን ይሄንን አሁን ለምሳሌ ሌላ ቋንቋ የማላቁ ከሆነ ከአማርኛና ኦሮምኛ ውጪ ሌላ ቋንቋ እንደም እንድማር ይጠቅመናል። የሀገርን ባህላዊ ሴቶች ጠብቁ ለቀጣዩ ትውልድ ለማስተላለፍ አንድነትን ለመፍጠር ያለው አበርክቶም ላቅ ያለ መሆኑ ይነሳል። ተማሪዎች በትምህርት ቤት ቆይታቸው እውቀትን ከመቅሰም ጎን ለጎን ስለ ሀገራቸው እንዲያውቁ፣ የተለያዩ ቋንቋዎችን እንዲማሩ፣ እንዲሁም ያላቸውን ተሰጥኦ አውጥተው መጠቀም እንዲችሉ ያደርጋል። አንድ ተማሪ ወይ አንድ ዜጋ አገሩን ሲያውቅ ነው በደንብ መገልገል የሚችለው። ስለዚህ አገራችሁን ይውቆ ትሩፋቱን ባህሉን ወጉን ካወቁ በኋላ ለሀገራችን ፋይዳ እንደሚሆን የሚያገለግሉ ብዙ ተማሪዎች እየተረምን ነው፣ እያመረት ነው። በዚህ ረገድ ክበቡ ባህላዊ ስነ ምግባሩ ይዞ ተማሪዎቹ ለሀገራቸው ብዙ እንትና ስራ መስራት እንደሚችሉ ነው እየሰራ ነው ያለ ነው። በክበቡ ውስጥ የተለያዩ የባህል ነክ ስራዎች ኢትዮጵያ የሚዳስሱ ብዛሀ ቋንቋን የሚያስተናግዱ ልጆች የተፈጥሮአዊ ጸጋዎቻቸውን ክህሎቶቻቸውን የሚያንጸባርቁበት ስለ ሀገራቸው የሚያውቁበት በተለይም ደግሞ በኢትዮጵያ ውስጥ ያሉትን በእያንዳንዱ ክልል ያሉትን እምቅ የተፈጥሮ ሀብቶቻችን የሚያውቁበት የሀገር ፍቅርም በዛ የሚያድርባቸው እንዲደረግ እርስ በርስ የሚማማሩበት ክበብ ነው። በሀገርን እወቅ ክበብ በሚደረጉ የህብረት ጉዞዎች የተለያዩ ባህላዊና ተፈጥሯዊ ቅርሶችን እንዲሁም የቱሪስት መዳረሻዎችን እንዲጎበኙ በማድረግ የበለጠ ለሀገራቸው ያላቸውን የአመለካከት አድማስ ለማስፋት እየተሰራም ይገኛል። በመደበኛው የትምህርት ስርዓት በዋናነት የማይማሯቸውን ወይም የማያገኟቸውን ወይም ደግሞ ከተማሪዎቹ ፍላጎት ጋር ወይም ዝንባሌ ጋር ትስስር ያላቸውን ተማሪዎቹ በመምረጥ ወደ ዝንባሌያቸው እንዲያተኩሩ ያላቸው ዝንባሌ ደግሞ የበለጠ እንዲያዳብሩት እድል የሚፈጥር ነው። ከነዚህ መካከል እንግዲህ አንደኛው የአገር እንወቅ ክበብ ነው። አገርን እንዲያውቁ፣ አካባቢያቸውን እንዲረዱ በትምህርት ስርዓት ውስጥ በተለያየ ደረጃ ትምህርት ቢኖርም፣ ነገር ግን ጉዳይ ብለው ደግሞ በበለጠ ወደዛ ዝንባሌ እንዲኖራቸው ያለ ክበብ ነው። አሰባሳቢ ትርክትን ለመፍጠር እንዲሁም ለመጪው ትውልድ የሀገር ፍቅር ለማስረጽ ሚናው የላቀ ነው። ሀገራዊ ትርክት ከመፍጠር አንጻር የእኛ የሆነው የእኛ ብቻ ሳይሆን የዓለም አቀፍ የሆነውን ነገር የማወቅ ስለዚህ ጉዳይ የመናገር የጋራ ስለሆነ ነገር የማውራት አቅማቸው የበለጠ ይዳብራል። ኢትዮጵያን በትምህርት ቤታቸው ብቻ ላይ ብር ሳይሆን በአዲስ አበባ ብቻ ላይ ሳይሆን ከአዲስ አበባ ወጣ ብለው እንዲያዩ እድል ተፈጥሮላቸዋል።